ኦኬ አሁን የመጣሁት የሆነ መልእክት ለማስተላለፍ ነው። ስፔሻሊ ለትግራይ ልጆች፣ ለአማራ ልጆች፣ ለኦሮሚያ ልጆች ይሄ መገነጣጠል ምናም ምናምን የምትሉት ነገር ምንም የማያስኬድ ነገር ነው። ስፔሻሊ ኦሮሚያ ኦሮሚያ ላይ ትልቅ ችግር አለ። በጣም ትልቅ ነገር ችግር። ምንድነው ችግራችሁ? ከኢትዮጵያ ጋር አንድ ላይ ብትቆዩ ምንድነው ችግራችሁ? ሚኒሊክ ምናምን ሚኒሊክ ምናምን ጭንቅላት ያላችሁ ያለፈውን ነገር ለማስተካከል ለመሞከር ያለባችሁ። ይህኛው የአሁኑ ጀኔሬሽን ስለዚህ ነገር ማሰብ የለበትም። ያለፈው ጀኔሬሽን ስህተቶች ኢቭን ቢኖሩ ስለ መኖሩ ማረጋገጫ የላችሁ። ጡት ቆረጠ ምናምን ምናምን፣ ምንድን የታለ ማስረጃችሁ? የታለ? ይህን ማስረጃ ካላችሁ አቅርቡ፣ አቅርቡ፣ አሳዩ። ዝም ብላችሁ በሌለ ነገር ቁጭ ብላችሁ ብትሉ አያስኬድም። የሚያስጌድ ነገር አሳዩ። ኢቨን ኢፍ ደግሞ ቢደረግ ራሱ ይህ ጄኔሬሽን በአዲስ ጄኔሬሽን ነው ይህን ችግር መፍታት እንጂ አለፈን ችግር እያሰባችሁ ችግር መፍጠር ችግር መቆስቆስ አይደለም። መገንጠል መፍትሄ ምናም ሊሆን አይችልም። መገንጠል ለማንም ጠቅሞ ያቀብል። መገንጠል ለማ ራሽያ ያን የሚያክል ፓወር የነበራት ሀገር ስትገነጣጠል ከአሜሪካ በታች ሆነው ቁጭ ያለች። ይህ ግልጽ ነው። እናንተ ገነጠል አርባ አምስት ሚሊዮን ምንም አታመጡም። አርባ አምስት ሚሊዮን ምን ምን ሰማንያ ሚሊዮን የኢትዮጵያ ህዝቡ ነው ምንም አላመጣንም።

ምንድን ነው የሰው መሬት እየመጣቸው የምዘርፉት? ይሄ ግልጽና ግልጽ ነው። የትኛው በየትኛው ታሪክ ሰርታችሁበት ነው ወልቃየት ላይ ብትሉ ዋቴቨር ወሎና ከጎንደር የወሰዳችሁት መሬት አሁን የእኛ ነው የምትሉት የትኛው ታሪክ ኑሯቸው እዛ መሬት ላይ የትኛው ታሪክ አላችሁ? ታሪክ ቢኖራችሁ ኦኬ፣ ግን እናንተ እዛ መሬት የሰፈራችሁ ከደርግ ለማምለጥ ብላችሁ ትመጣላችሁ። የጎንደር የወሎ ህዝብ አምቶ ሸሽ ጋር ቆያችሁ አኖራችሁ እዛው ተባዛችሁ፣ እኛ ነው ማለት ጀመራችሁ። ደግሞ በጣም ያስቅ ማስረጃ አድራይበጥ ምናምን ትላላችሁ። በቃ ትግርኛ ነው እንጂ አማርኛ አይደለም። ምን ማለት ነው ይሄ እንዴ? አማራ ክልል ውስጥ እኮ ሆኖ የኦሮምኛ በኦሮምኛ ቋንቋ የሚጠሩ አሉ። ልክ እንደ ወረ ባቡ ወረ ወረ ማለት ተጎሙ ልጅ ማለት ነው፣ ኦሮምኛ ነው። ግን ኦሮሞዎች የኛ ነው አላሉም። ሰው እናንተ ምዛ የመጣችሁ አዲረመጥ አዲረ ስላላችሁ ብቻ እናንተ ነው ማለት አለም። በችግራችሁ ጊዜ መጣችሁ፣ ተጠልላችሁበት። ሌላ ነገር ሌላ ታሪክ ምናምን የላቸውም። ዛ መሬት ላይ አንድም ማስረጃም የላችሁ። ዛ መሬት ላይ ማስረጃ የላችሁ፣ መጣችሁ እኛ አልመጣንባችሁ፣ እናንተ መጣችሁ። ሁመር ዋቴቨር ኢት ኢዝ የእናንተ መሬት አይደለም። ኢቭን በዚህ በኩል በወሎላ በኩል አለ አላማጣ ብትል እንደ ባህሪ ብትለው ዋቴቨር ረያና ዘቡ የእናንተ ሁና ያቀም ሊሆንም አይችልም። እንደ ምንድን ነው እናንተ ከአማራ ጋር ያላችሁ ችግር? ህዝቡ ትቷችኋል። እናንተ እናንተ ናችሁ የምትመጡበት። እነሱ አማራ ህዝብ እናንተ ጋር አይሄድም። እኔ አሁን ከህዝቡ ጋር ጥላቸው የለኝም። ጀስት ገመንቱ ችግር አለበት፣ መንግስት ችግር አለበት። ይሄን ነገር ለማባባስ ነው ይሄ ወያኔ ሲገባ ነው ችግር የተፈጠረ። ከወያኔ በፊት ወጋት ቤት በኩል አድጎ ነበር፣ ትግራይ ነበር። ሁመር ቤት በኩል እላ ማጠየት ነበረ፣ አማራ ነበር። አማራ ማዳከም አፋርን ነቀላችሁና ወሰዳችሁት። እንደገና ደግሞ ድንበራችሁን ለማብዛት ከአማራ ወስዳችሁ አልበቃ ሲላችሁ ከአፋር በኩል አብዓላን የመሳሰሉ መሬቶች ካልወሰድን እያላችሁን ትትላዳችሁ እንዴ? እንዴት ነው የምታስቡት? እንዴት ነው የምታስቡት? የሰው መሬት ከመቼ ተዘርፉ ይሆናል እንዴ? ሁልጊዜ ቆሞ ብላችሁ ማሰብ አለባችሁ ሁልጊዜ የአማራ መሪ የአማራ ህዝብ ምን አረጋችሁ እናንተ ናችሁ እሱን ምግብ የምትበሉት እናንተ ናችሁ አባለፉ እኳ ነው ጎንደር ላይ ለአንድ ወር ብትታገዱ ወደ እናንተን እንደገባ አንድ ኪሎ ሽንኩርት ዘጠና ብር ገባ አማራ ክልል አሳማን ብር እየተሸጠ እንዴ እንዲህ እነሱ የአማራ ምግብ እየበላችሁ ለእነሱ ላይ መሬት መዝረፍ ጥላቻ መግደል ነው ምናምና ምናምን ምን ማለት ነው እንዴ እናንተ ከኢትዮጵያ ህዝብ ጎን ከሆናችሁ፣ ኖ ስቶፕ ብላችሁ ቆም ነው ወያኔ ቆም ነው ያለባችሁ። በዘር ተመስርታችሁ ወያኔ መደገፍ የለባችሁ። አንድ አማራ አንድ መቶ ፐርሰንት እንደናንተ ታውቃላችሁ። ዘጠና ምናምን ከመቶ የሚሆነው ወያኔ አክራሪ ደጋፊ ነው። በደርግ ጊዜ በሚል ጊዜ ግን አማራው ልክ እንደናንተ እኩል ነበረ ሲረገጥ የነበረው አማራ ክልል በደርግ ጊዜ ዩኒቨርሲቲ ነበር አልነበረም በኃይለ ሥላሴ ጊዜ ነበር። አስመራና አዲስ አበባ ላይ ብቻ ነበር። ዛሬ እናንተ ያችን እንደ ስድስት ሚሊዮን ህዝብ ለማትሞላ ህዝብ አራት አየር መንገድ ትሰራላችሁ። እዚህ ጋር አርባ ምናምን ሚሊዮን ኦሮሞዎች አንድ አየር መንገድ ነው ያለው። እንዴ ስንትና ስንት ፋብሪካ ከሶስት መቶ ከአራት መቶ በላይ ኢትዮጵያ ውስጥ አሉ። ያሉ የተባሉ ፋብሪካዎች እናንተ ጋር ናቸው በኤፈርት ስም ያሉት። የትኛው የትኛው ፋብሪካ ነው አማራ ክልል ያለው? አማራ ክልል ነው ኩያ ቆሞ ያለው ህዝቡ ነው ህዝቡ ነው። እስፔሻሊ ደግሞ ኦሮሚያ በቁሙ እየገደላችሁት ያላችሁት ያላችሁ በቁሟቸው ምን አረጓችሁ? እነሱ ቢሆኑ ጋምቤላ ኦልሞስት ሰባ አምስት ከመቶ በዲሻቸው ተቆጣጥራችሁታል። እኔ ከህዝቡ ጋር ጠላት የለኝም። ህዝቡ በጣም ጥሩ ጓደኞች አሉኝ። በጣም የሚመዘገኑ ጨዋ ጓደኞች አሉኝ። ግን እኔ ከመንግስቱ ጋር ችግር አለ። ኢቭን ከመንግስቱ ጋር ብቻ አይደለም፣ መንግስቱ ጋር በብሔር ተኝነት መንግስት ላይ ልጥፍ ብላችሁ ገና ነገ ቸንጫክል ፍርፋሪ ዳቦ እንኳን ሳታገኝ፣ እኔ በጣም ነው የምትገርሙኝ። በጣም ከሚባል በላይ ትገርሙኛላችሁ። ልታፍሩ ይገባችኋል። እዚህ ጋ አንተ እዚህ ጋ ታውቃላችሁ፣ አዲስ አበባ ውስጥ ከሚለምነው ሰላሳ ሺ ሰላሳ ሁለት ሺ በልመና ከሚተዳደር ሰው ሀያ ሁለት ሺ ከትግራይ ነው ይመጣ። ይህ ፋክት ነው። በቃ ምንም አታመጡም ነው። እነሱ ይበላሉ፣ እናንተ ትሰደባላችሁ። እስኪ ቆመ ብላችሁ አስቡ። ስፔሻሊ ደግሞ አማራ ል ምንድን ነው አማራ አማራ ኦሮሚያ አገነጠላለሁ ሲል ትደነግጣላችሁ። አማራ መገንጠል አይችልም። እንዲ እንዲ ቴል ሳምቲንግ ነው አማራ እንዲህ ተጎዳለው። እንደውም ኢትዮጵያ ኢትዮጵያ በማለት ነው ይመስለኛል እንዴ ቆሞ ብላችሁ ማሰብ አለባችሁ ለነገሩ አሳይተዋችኋል አሁን ባለፈው ጎንደር ጎጃም ላይ በከፊል ወሉ ላይ አይታችሁታል ኦሮሚያ ስምንት ውስጥ ሲጨፈጭፉት አማራ ግን አንዱ ተነስቶ እንዴት እንዳንቀጠቀጣቸው አይታችሁታል የት እንደምገቡ እንደጨነቃችሁ ይታወቃል እኮ እርዳታ አስር ሚሊዮን ከዛ ልመና ሁሉ ክልል መንግስት ልመና እስከመዞር ደርሳችኋል የምዘርፉታሉ በቃ ብለዋችሁ ፋክት ምንም አታመጡም። ግን ያለላም በቃ ኢትዮጵያዊነት ነው። ኢትዮጵያዊነት አንተም ሰው ነህ፣ እኔም ሰው ነኝ። የአንተ መብት መንካት የለብኝም። ማንተም ሚያሚመብት ተከባብረን ነው መኖር ያለ ስ ሪዘን እናንተም በክብር የሰው መሬት ላይ አትንኩ። መታችሁ ኑሮ እኔ እንደውም ጎንደርት ላይ ያየሁት እና በጣም ደስተኛ የሆንኩ በዛን ር እንገራችሁ ትግሬ እንጂ ትግራይ ተከዝመች ሀገራችንም ይላል ያ ኢን ፋክት

ዛሬ ትናንት መቶ ፐርሰንት ተመረጥኩ ብሎ ዛሬ ይኸው ለህዝብ ሲነሳበት፣ ምንድን ነው ነገሩ? ምንድን ነው ይኸው? ለህዝብ የመረጠው አንድ ነገር ልንገራችሁ። በአደ አማራን ወክሎ አያውቅም ሊወክልም አይችልም መቼምም አይወክለውም። እንዴ ቁጭ ብሎ እዚህ ጋር ሲገደሉ አይ በቃ ትክክል ነው የአስቸኳይ ጊዜ አዋጁ አሸባሪ ናቸው። በምንድን አሸባሪ እንዴ? እስኪ አሸባሪ ትርጉሙን ንገረኝ እንዴ። እዚህ ጋር ኩታስቁኛላችሁ ሰባ ምናምን ሺ ሙስሊም ተቃውሞው ሰልፍ ሲወጣ አሸባሪ አላችሁ። ሰባ ምናምን ሺ አሸባሪ አለም ላይም የሚቆጠር የለም። እኔ ጎንደር ላይ ያሁላ ሰባ ምናምን ሺ ሰው ሲወጣ ያሁላ ጽንፈኛ ቅራሪ ደርግ ርዝራ ያ ያሁላ ነዛት እዚህ ዘንል ጀኔሬሽን እናንተ ከገባችሁ በኋላ የተፈጠረ ትውልድ ነው ያ ያ ትውልድ ያለውን ትውልድ እንኳን አላየም። ያን እንኳን ለመመኘት አልፈለጋችሁም። በቃ ይህ እናንተ የወለዳችሁ ትውልድ እንኳን አልፈለጋችሁም። እንኳን የድሮ የድሮን አያየ ወይኔ እያለ የድሮ እየተጸጸተ ነው ያኛውን ያን መልካሙ ጊዜ እያለ አዲሱ ጀኔሬሽን ጋር ጭራሽ አዲስ ጀ እነዛን አያውቃችሁ እንኳን አይፈልጋችሁም። እናንተ እንዲ እንዲ ቆም ብላችሁ አታስ እንዲ የሰው መሬት መዝረፍ ምን ማለት ነው? ዝም ብሎ ይዘረፋል። እንዲ የሆነ ስታዩት የሚነሳ የሆነ እኔ ታስቁኛል። ኮንዶሚኒየም ጠፋናችሁ። ምንድን ኢትዮጵያ ዝደ ነገሩ ጸጥም ቢሮ ማለት ነው። የሚገርመኝ ኮንዶሚኒየም አንድ ነው፣ እግር አለ ወይ? ምንድን ነው ኩኩሉ ሲጮህ ነው የጠፋው? ምንድን ነው ሳስቶ? ምን ምን አይነት ቀልድ ነው ምስቀልዶት? ይሄ ልጆቹ ምናምን ላ መከላከያ ምናምን በቃ መቶ ሚሊዮን ብር እየት እንደገባ አልታወቀም። እና ታዲያ ስለዚህ መመርመር ኦዲት አይደረግም? ለምንድን ኦዲት የማትደረጉት? ብር ለመዝረፍ እንዲያመቻችው ነው። ቆም ብላችሁ አስቡ። እኔ በጣም ነው የምታስቁኝ። እንዴ አየር መንገድ የትግራይ ልጆች ነው የምታስቀጥሩት። እኔ በጣም በዘር አይደለም በእውቀት ነው። ይህ ፋክት የትም ብትሄዱ፣ ጉምሩክ ውስጥ ብትገባ የትግራይ ልጅ ነው የምታገኘው። እኔ ከትግራይ ልጅ አሁንም ችግር የለብኝ። እኔ በጣም የምወዳቸው የትግራይ ልጆች አሉ። ግን ጽንፈኛ ዘረኛ ማድረጋችኋቸው እነሱን ምስኪኖቹ ማለት ነው። ያሁኑ ተዛምጃ አለ ወኝ ኔ ከትግራይ ልጆች ጋር ያወጣ ዘራ አልደግፈም። ሰው በቃ የሆነ ቢያንስ የሆነ የምታስተካክሉበት ነገር አሁንም እያኔ ለመስተካከል ሞክሩ። ትውልዱ አትግደሉት። ትውልዱ ዘረኛ አታደርጉት። ታማኝ ታማኝ ታገባችሁ ይህን ያህል ዓመት ምንድነው የሚሻላችሁ ኦሮሞች ምክንያቱም እናንተ ናችሁ ሞስሊ እንገንጠል እንገንጠል እያላችሁ ያላችሁት ላለፉት አርባ ምናምን አምሳ ምናምን ስልሳ ምናምን ዓመት ማለት ነው። ተገንጥላችሁ ምንም የምታመጡት ነገር የለም። ይሄ ግልጽ ነው፣ ፋክት ነው። ኤርትራ ላይ አያችሁት አይደል እንዴ? ኤርትራ ምን አመጣች? የባህር በራ ላይ ብላ አልወጣች ነዳ ባድሮ ማዕድን አለኝ ጨዋ አለኝ ብለው ወጡ። ምንም አላመጡም። ይሄው ከኛ የባሱ ድሀ ናቸው። እኛ ግን ከነሱ የተሻልልን ነው፣ ህብረት ስላለ ነው። እነሱ ከኛ የተሻለ ሪሶርስ አላችሁ፣ አትሊስት ወደብ አላችሁ አትሊስት ዴ እኛ ማናችን ብዚያ ብትበታተር ምንም ኢቨን በጣም ያፈርኩት የአማራ ድምፅ ለመገንጠል እንኳን እንደዚህ ወደ መቶ ምናም ሺ ተገንጣይ አይቻሉ። ፌስቡክ ላይ ቤተ አማራ የሚባል ፔጅ ላይ መቶ ምናም ሺ ተገንጣይ ምንም። በእነሱን መፍረድ አልችልም። በጣም በጣም በጣም ያሳዝናል። ትክክልም ናቸው በአንድ ጎን ሲታዩ ምክንያት ሁል ጊዜ እንደተሳሳቱ እንደ ክፉ የሚታዩት እነሱ ናቸው። ሰው ምንም ማድረግ አይቻልም። በቃ እነሱን እየበደላቸዋቸው እነሱ ምን ያደርጓቸው እና ታዲያ ምን ያልኩ ምን ምን እናንተ መገንጠል የሚባል ነገር መቆም አለባችሁ። ምን የምታምጡ ነገር የለም ተገንጠላችሁ። ኢቨን ደግሞ ትግራያዎች እናንተ ብትሆኑ ከህዝብ ጎን ነው መቆም ያለባችሁ። ይኖዛት ሞስሊ የኢትዮጵያ ህዝብ እናንተ ፊት ነው ስለ እናንተ ጥሩ የሚያወሩ። አንድ እውነት ልንገራችሁ፣ እናንተ ፊት ሲሆን ብቻ ነው። እርስ በርስ ግን ሲገናኝ፣ ኢቨን አማራ ከኦሮሞ ጋር እንኳን ሲገናኝ፣ ለእናንተ ጥሩ አመለካከት የላቸውም እንኳን ጥሩ ነገር አያወሩም? ስለ እናንተ እናንተ ፊት ግን ሲሆን ምንም ያው ስልጣኑ ምኑ ምኑ ያው ወደዛ ወደ እናንተ አቅጣጫ ስለሆነ ምንም ማለት ስለማይችል ጸጥ ይላሉ። ይህ ፋክት ነው እንዴ። በቃ አንድ እውነት እወቁት። በቃ ህዝቡ ይጠላችኋል። እናንተ የሚጠላችሁ ግን እናንተ በጣም ጥሩ ህዝቦች ናችሁ፣ ግን በመንግስቱ ምክንያት ነው። ምን ያርግ ህዝቡ። እናንተ መንግስት ሌላችሁ ጥምጥም ትላላችሁ። መንግስት ሽፋን ይሰጣችኋል። ስራ የምታገኙት እናንተ። ይሄ እውነት ነው እኮ ያሸው ሄዶ ጉምሩክ አየር መንገድ ሌላ ነገር እኮ ይሄ፣ ሩቅ ማስረጃ ወይም ሰርቬ መሰራት የለበትም፤ እራሱ መንግስት ያወጣውን ዳታ ዩት እንዴ ቅድም እንዳልኳችሁ ነው። መንግስት ያወጣው ያ ሰላሳ ሁለት ሺህ በልመና የሚተዳደር ህዝብ አለ ያለው መንግስት ነው።